ኦሪት ዘውልቅ ምዕራፍ አስራ ስምንት ተራ ቁጥር አንድ እግዚአብሔርም አሮንን እንዲህ አለው፣ አንተም ከአንተም ጋር ያሉት ልጆችህና የአባትህ ቤት የሆነ ሁሉ የመቅደስን ኃጢአት ትሸከማላችሁ አለው። እንደዚሁም ደግሞ አንተም ከአንተም ጋር ያሉት ልጆች የክህነታችሁን ኃጢአት ትሸከማላችሁ አለው። ተራ ቁጥር ሁለት ደግሞም የአባትን የሌዊን ነገድ ወንድሞችን ከአንተ ጋር አቅርብ። ከአንተ ጋር በአንድነት ይሁኑ ያገልግሉህም። አንተ ግን ከአንተም ጋር ያሉት ልጆች በምስክሩ ድንኳን ፊት ትሆናላችሁ፣ አለው። ተራ ቁጥር ሶስት እነርሱም ትእዛዝህን የድንኳኑንም ሁሉ አገልግሎት ይጠብቁ፣ ነገር ግን እንዳይሞቱ አንተም ደግሞ ከእነርሱ ጋር እንዳትሞት እነርሱ ወደ መቅደሱ ቃና ወደ መሰዊያው አይቅረቡ አለው። ተራ ቁጥር አራት ነገር ግን ከአንተ ጋር በአንድነት ይሁኑ ለድንኳኑም አገልግሎት የመገናኛውን ድንኳን ይጠብቁ። ሌላው ሰው ግን ወደ እናንተ አይቅረብ አለው። ተራ ቁጥር አምስት እንደገና በእስራኤል ልጆች ላይ ቁጣ እንዳይሆንባቸው እናንተ አንተና ከአንተ ጋር ያሉ ልጆች መቅደሱንና መሰዊያውን ጠብቁ፣ አለው ተራ ቁጥር ስድስት እኔም እነሆ ሌዋውያንን ወንድሞቻችሁን ከእስራኤል ልጆች መካከል ወስጃለሁ መርጫለሁ የመገናኛውን ድንኳን አገልግሎት ያደርጉ ዘንድ ለእግዚአብሔር የተሰጡ ለእናንተ ስጦታ ነው አለው ተራ ቁጥር ሰባት አንተም ከአንተም ጋር ያሉት ልጆችህ ለመሰዊያው ሥራ የሚሆነውን ሁሉ በመጋረጃውም ውስጥ የሚሆነውን ታደርጉ ዘንድ ክህነታችውን ጠብቁ አገልግሉም ክነቱን ለስጦታ አገልግሎት ሰጥቻቸዋለሁ። ሌላም ሰው ቢቀርብ ግን ይገደል አለው። ተራ ቁጥር ስምንት እግዚአብሔርም እግዚአብሔር አሮንን እንደገና ተናገረው እንዲህም አለው እነሆ እኔ የእስራኤል ልጆች ለእኔ የቀደሱትን የማንሳት ቁርባን ለእኔ የቀደሱትን የማንሳት ቁርባኔን ሁሉ ለአንተ ሰጥቻለሁ። ስለ መቀባትህ ለአንተና ለልጆችህ ድርሻ እንዲሆን ለዘላለም ሰጥቻለሁ አለው። ተራ ቁጥር ዘጠኝ በእሳት ከሚቀርበው ከተቀደሰው ይህ ለአንተ ይሆናል። ለእኔ የሚያመጡት መባቸው ሁሉ የእህሉ ቁርባንና የእህሉ ቁርባናቸው ሁሉ የኃጢአታቸውም መስዋዕት ሁሉ የበደላቸውም መስዋዕት ሁሉ ለአንተና ለልጆች የተቀደሰ ይሆናል አለው። ተራቆጥር አስር በተቀደሰ ስፍራ ሆናችሁ ብሉት፣ ወንዶች ሁሉ ይህንን ይብሉ፣ የተቀደሰ ይሆንላል አለው። ተራቆጥር አስራ አንድ ይህም ለአንተ ነው። የእስራኤል ልጆች ለስጦታ ያቀረቡትን የማንሳትና የመወዝወዝ ቁርባን ሁሉ ለአንተ እና ከአንተ ጋር ለወንዶችና ለሴቶች ልጆች ድርሻ እንዲሆን ለዘላለም ሰጥቻለሁ። በቤቱ ውስጥ ንጹሕ የሆነ ሁሉ ይህንን ይብላ አለው። ተራ ቁጥር አስራ ሁለት ለእግዚአብሔርም ብለው ከሚሰጡት የፍሬ መጀመሪያ ከዘይትና ከወይን ከእልም የተመረጠውን ሁሉ ለአንተ ሰጥቻለሁ አለው። ተራ ቁጥር አስራ ሶስት ወደ እግዚአብሔር የሚያመጡት በምድራቸው ያለው ሁሉ የፍሬ መጀመሪያ የሆነው ሁሉ ለአንተ ይሆናል። በቤት ውስጥ ንጹሃን የሆነ ሁሉ ይህንን ይብላ አለው። ይህም መጀመሪያ የሚደርሰው የእህል ፍሬ በኩራቱን ነው። ተራ ቁጥር አስራ አራት በእስራኤል ዘንድ እድም የሆነው ሁሉ ለአንተ ይሆናል አለው። ተራ ቁጥር አስራ አምስት ከሰው ወይም ከእንስሳ ቢሆን ለእግዚአብሔር ከሚያቀርቡት ሥጋ ሁሉ ማኅፀን የሚከፍት መጀመሪያ የተወለደው ሁሉ ለአንተ ይሆናል አለው። ነገር ግን የሰውን በኩራት ፈጽሜ ነገር ግን የሰውን በኩራት ፈጽሞ ትቤዠዋለህ ያልነፃውንም እንስሳ በኩራት ተያዣዋለህ አለው። ይህም ማለት በገንዘብ ትለውጠዋለህ ማለት ነው። እርኩስ የሆነውን ገንዘቡን ለውጦ እንስሳውን ለራሱ አድርጎ ሰውየው ገንዘቡን ያመጣል ማለት ነው። ልጅም የሆነ እንደሆነ ልጁን ከፈለገው በልጁ ፈንታ ገንዘብ ያመጣል ማለት ነው። ተራ ቁጥር አስራ ስድስት ከአንድ ወር ጀምሮ የምትየዠውን እንደ ግምት ተየዠዋለህ። ግምቱም እንደ መቅደሱ ሰቅል ሚዛን አምስት ሰቅል ይሆናል። እርሶም ሀያ አወሊነው አለው። ተራ ቁጥር አስራ ሰባት ነገር ግን የላም በኩራት ወይም የበግ በኩራት ወይም የፍየል በኩራት አትየዥም። እነሱን በገንዘብ መለወጥ አይቻልም፣ የተቀደሱ ናቸውና አለው። ደማቸውን በመሰዊያው ላይ ተረጨዋለህ፣ ስባቸውንም ለእግዚአብሔር ጣፋጭ ሽታ እንዲሆን ለእሳት ቁርባን ታቃጥለዋለህ አለው። ተራ ቁጥር አስራ ስምንት ስጋቸውም ለአንተ ይሆናል እንደ መወዝወዝ ቁርባን ሽርምባ እንደ ቀኞም ወርሽ ለአንተ ይሆናል አለው። ተራ ቁጥር አስራ ዘጠኝ የእስራኤል ልጆት ከተቀደሰው ነገር ሁሉ አንስተው ለእግዚአብሔር ያቀረቡትን ለአንተ ከአንተም ጋር ለወንዶችና ለሴቶች ልጆች ድርሻ እንዲሆን ለዘላለም ሰጥቻለሁ አለው። በእግዚአብሔር ፊት ለአንተና ከአንተም ጋር ለዘር የጨው ቃል የጨው ቃል ኪዳን ለዘላለሙ ይነው አለው። ተራ ቁጥር አያ እግዚአብሔርም አሮንን እንዲህ አለው፣ በምድራቸው ርስት በመካከላቸውም ድርሻ አይሆንልህም እስራኤል ልጆች መካከል ድርሻና ርስት እኔ ነኝ አለው። እንደ እስራኤል ልጆች ሁሉ ርስት መሬት አትካፈልም ርስትም ጉልትም እኔ ነኝና አለው። ተራ ቁጥር ሃያ አንድ ለሌዊም ልጆች እነሆ በመገናኛው ድንኳን አገልግሎት ስለሚያገለግሉ የእስራኤልን ልጆች አስራት ርስት አድርጌ ሰጥቻለሁ አለ። ተራ ቁጥር ሃያ ሁለት ከዚህም በኋላ ኃጢአትን እንዳይሸከሙ እንዳይሞቱም የእስራኤል ልጆች ወደ መገናኛው ድንኳን አይቅረቡ አለው። ተራ ቁጥር ሃያ ሶስት ሌባውያን ግን የመገናኛውን ድንኳን አገልግሎት ይስሩ፣ እነርሱም ኃጢአታቸውን ይሸከማሉ። ለልጅ ልጆቻችሁ ለዘላለም ስርዓት ይሆናል። በእስራኤልም ልጆች መካከል ርስት እነሱም አይወርሱም አለ። ተራ ቁጥር 24 ለእግዚአብሔር የማንሳት ቁርባን የሚያቀርቡትን የእስራኤልን ልጆች አስራት ለሌዋውያን ርስት አድርጌ ሰጥቻለሁ። ስለዚህ በእስራኤል ልጆች መካከል ርስት መሬት አይወርሶም፣ አይካፈሉም አለው። ተራ ቁጥር 25 እግዚአብሔር ሙሴን እንዲህ ብሎ ተናገረው። ተራ ቁጥር 26 ለሌዋውያን እንዲህ ብለ ንገራቸው፣ አለው ከእስራኤል ልጆች ለእናንተ ርስት አድርጌ የሰጠኋችሁን አስራት በተቀበላችሁ ጊዜ ለእግዚአብሔር ለማንሳት ቁርባን የአስራት አስራት ታቀርባላችኋለው። ተራ ቁጥር ሃያ ሰባት የማንሳት ቁርባናችሁም እንደ አውድማ ውህልና እንደ ወይን መጭመቂያው ፍሬ ይቆጠርላችኋል፣ አለው። ተራ ቁጥር 28 እንዲሁ አንተም ደግሞ ከእስራኤል ልጆች ከምትቀበሉት አስራት ሁሉ ለእግዚአብሔር የማንሳት ቁርባን ታቀርባላቸዋለው። የእግዚአብሔርንም የማንሳት ቁርባን ለካህኑ ለአሮን ትሰጣላችሁ አለው። ተራ ቁጥር ሃያ ዘጠኝ ከምትቀበሉት ስጦታ ሁሉ ከተመረጠው ከተቀደሰውም ድርሻ ሁሉ የእግዚአብሔርን የማንሳት ቁርባን ሁሉ ታቀርባላቸዋለው አለው። ተራ ቁጥር ሰላሳ ስለዚህ እንዲህ ከእርሱ የተመረጠውን ባነሳችሁ ጊዜ እንደ አውድማ ውህልና እንደ ወይን መጭመጫው ፍሬ ለሌዋውያን ይቆጠራል አለው። ተራ ቁጥር 31 እናንተም ቤተሰቦቻችሁም በመገናኛው ድንኳን ውስጥ የማገልገላችሁ ዋጋ ነውና የአገልግሎታችሁ ዋጋ ነውና በሁሉ ስፍራ ትበኑታላችሁ አለው። ተራ ቁጥር ሰላሳ ሁለት የተመረጠውንም ከእርሱ ባነሳችሁ ጊዜ ስለ እርሱ ኃጢአትን አትሸከሙም እንዳትሞቱም የእስራኤል ልጆች የቀደሱትን እንዳታረክሱ አለው።